ሰሙነ ሕማማት ከሰኞ እስከ ቅዳሜ። ሰሙነ ሕማማት የጾመ ሁዳዴ የመጨረሻው ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማም የሚታሰብበት፣ ካህናትና ምእመናን በአጽደ ቤተ ክርስቲያን ተሰብስበው የሕማሙን ነገር የሚያወሳውን ዜማ የሚያዜሙበት፣ ግብረ ሕማም በመባል የሚታወቀውን መጽሐፍ የሚያነቡበትና የሚሰሙበት፣ በነግህ፣ በሰልስት፣ በስድስት፣ በተሰዓት ወይም በዘጠኝ ሰዓት በሰርክ ወይም በ11 ሰዓት እየመላለሱ የሚሰግዱበትና የሚጸልዩበት ልዩ ሳምንት ነው፣ ከሆሳና ማግስት እስከ ትንሣኤ። በዚህ ሳምንት በተለይ ካህናት ጥቁር ይለብሳሉ። ምክንያቱም ጌታችን የደረሰበትን መከራና ስቃይ እንዲሁም የሰው ልጅ ለ5500 ዘመን በጨለማ ግዞት ይኖር እንደነበረ ለማዘከር ጭምር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራና ሕማም በጽኑ እንድናስበው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 ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ካሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይበላ በማለት ስለ ረገማት መርገመ በለስ የተፈጸመበት ሰኞ ይባላል። የማርቆስ ወንጌል ምዕራፍ 11 ቁጥር 14። ሌላው አንጽሖተ ሆተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፎ አስወጥቷቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 13። ማክሰኞ የጥያቄ ቀን ይባላል። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትና ሥልጣን የሰጠ ጌታ በምን ሥልጣን ይህንን ታደርጋለህ? ተብሎ በፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 23። ሌላው የትምህርት ቀን ይባላል። በዚህ ዕለት በቤተ መቅደስ ረዥም ትምህርት ስላስተማረም የትምህርት ቀን ይባላል። የሉቃስ ወንጌል ምዕራፍ 21 ቁጥር 28 የማርቆስ ወንጌል ምዕራፍ 12 ቁጥር 2 ረቡ ምክር አይሁድ ይባላል። ረቡ ዕለት የአይሁድ ሊቀ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክር አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑና ብዙ ሕዝብም ጌታን ይከተለው ስለነበረ ውከት እንዳይነሳ ስጋት ነበራቸው። ነገር ግን ከአስራ ሁለቱ ሐዋርያት አንዱ የአስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 6። ሌላው የመልካም ማዕዛ ቀን ይባላል። ጌታችን በዚህ ዕለት በለምጻሙ በስሞን ቤት ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ወይም ባለሽቷ ማርያም ዋጋው እጅግ ውድ የሆነ የአልባጥሮስ ሽቱ አምጥታ በራሱ ላይ በማርከፍከፍ ስለቀባችው የማዛ ቀን ይባላል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 7። እንዲሁም የምባ ቀን ይባላል ባለሽቷ ሴት ወይም ማርያምን ተፍረት አጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በንበዋ እግሩን አርሳለችና የምባ ቀን ይባላል። የማርቆስ ወንጌል ምዕራፍ 14 ቁጥር 9። ሐሙስ ጸሎተ ሐሙስ ይባላል። ጌታችን ላይሁድ ተላልፎ ከመሰጠቱ በፊት በጌቴ ሰማኔ የአትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 36። ጌታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑም ዕጽበተ ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 13 ቁጥር 3። ሌላም የሚስጢር ቀን ይባላል። ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጢር በዚህ ዕለት ተፈጽሟልና የሚስጢር ቀን ይባላል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29። እንዲሁም የአዲስ ኪዳን ሐሙስ ይባላል። መሥዋዕተ ኦሪት ወይም በእንስሳት ደም የሚቀርብ መሥዋዕት ቀርቶ ለዓለም ድነት ራሱን ያቀረበበት ቀን በመሆኑ የአዲስ ኪዳን ሐሙስ ይባላል። የሉቃስ ወንጌል ምዕራፍ 22 ቁጥር 20 በመጨረሻም የነፃነት ሐሙስ ይባላል። ለኀጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠ ቀን ስለሆነ የነፃነት ሐሙስ ይባላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 15። አርብ የስቅለት አርብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልእልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና የስቅለት አርብ ይባላል። የማቴዎስ ወንጌል ምዕራፍ 27 ቁጥር 35። መልካሙ ዓርብ ይባላል። ከጌታ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል ጌታችን በደሙ ቀድሶ የምሕረት የሕይወት አርማ፣ የዲያብሎስ ድል መንሻ ስላደረገው፣ በሞቱ መልካሙን ሕይወት ስላገኘልን መልካሙ ዓርብ ይባላል። ቅዳሜ ቀዳም ሱር ትባላለች። ይህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ይባላል። እንዲሁም ለምለም ቅዳሜ ይባላል። ካህናቱ ለምእመናን ለምለም ቀጤማ የሚያድሉበት ዕለት በመሆኑ ለምለም ቅዳሜ ይባላል። ምእመናንም ይህንን ለምለም ቀጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በመጨረሻም ቅዱስ ቅዳሜ ይባላል። ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ አዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልን በርብሮ በአድዋን ሲያስቀራት በዚያ የነበሩትን ነፍሳት የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ቅዱስ ቅዳሜ ይባላል። ምንጭ ስማ ጽድቅ መጋቢት 202 ዓ ም ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።